ለምሳሌ ከሞላ ወደሚቀጥለው ዓመት ነው ፋይሉ የሚሄደው በጣም አንሪዘነብል እኔ አሁን ሶስት አራት ዓመት አምስት ዓመት በሪፊጂ ሴትልመንት በጣም ኤክሰሲቭ አይመስለኝም ቪዛ ኦፊስ ማንዳመስ በጣም እንትን ነው ኤክስፔንሲቭ ፕሮሰስ ነው እንደ ፕላን ኤ የሚታይ ነገር አይደለም እኔ ከጸሎት ውጭ ብዙ ነገር አይታየኝም በዚህ ጉዳይ ላይ በትግስት መጠበቅ ነው። ብዙ እንትን አለ፣ ብዙ ባክሎግ አለ። ሶ ኤክሰፕሽናል፣ ለምሳሌ ፋይሉ ሆልድ የተደረገበት ምክንያት ካለ ለምሳሌ አንዳንድ ጊዜ ሪኩዌስት ተደርጎ ኢንፎርሜሽን ሪኩዌስት ተደርጎ ያ ሳይቀርበ የቀረበበት የቀረ ሁኔታ ሊሆን ይችላል። በዛው ፋይሉ እንትን ብሎ ፕሮሰስ ሳይደረግ ቆይቶ ሊሆን ይችላል። ፋይሉ ያለበትን ኤግዛክት ስታተስ ከኤምፒ በመጠየቅ ማግኘት ይቻላል። እሱ ላይ አፋጥነው ኤምፒ መሄድ አንዳንዴ፣ ግን አትሊስት ስታተሱን በተመለከተ የበለጠ ምን ስታተስ ላይ እንዳለ መረጃ ማግኘት ይቻላል። ከዛ ቢ ርሽን ሌሎች ኮርስ ኦፍ አክሽኖች ካሉ እንት ማድረግ ይቻላል። በኦቨርሲስ ሪፊውጅር ሴትልመንት ማንዳመስ አፕሊኬሽን አይቻል አቅም ቆየብኝ። ማንዳመስ ብዙ ጊዜ እዚሁ በኢኮኖሚክ ክላስ አለ በጣም ብዙ ሪሰንትሊም አሉ በፋሚሊ ክላስ አፕሊኬሽኖች አለ። ማንዳመስ ግን በኢኮኖሚ ክላስ በሪፊጂ ሴትልመንቶች አይቻልም። በትዕግስት መጠበቅ ነው ብዬ ነው። አንፎርችኔትሊ ብዙም የሚያስደስት መልስ አይደለም፣ ግን ይሄ ነው ፋክቱ። ይሄ ነው ኒ ኮመንት ሳይን ዲሌ ላይ አንቺ በተለይ ከፎርማል መንገዱ ከይግባኞቹ ውጭ ኢንፎርማል በሆኑ አካሄዶች ላይ ጎበዝነች ልምድ አለች። ሳይን ከሜምበር ኦፍ ፓርላመንት ከሌሎች ኤጀንሲዎች ጋር ሲሲአር ለምሳሌ ከኔዲያን ካውንስል ኦፍ ሬፍጂስ ጋር ምናም በመስራት ብዙ ኤክስፖዥርም አለች ልምድም አለች። ሳይን ዩ ወንት ኮመንት ኤክሲድ ሲያደርግ ፕሮሰሲንግ ታይም ኢንጀነራል ምንድን ነው የምትሰጨው አድቫይስ ኢንጀነራል ማለት ነው እንደ ጀስት ዴይ ቱ ዴይ አድቫይስ ኤምፒዎች ኢንዲፐንድ ምን የኤምፒ ኦፊስ ራሱ አንዳንዱ በቃ ቸልተኛ ለማለት ይቻላል። ኦንላይን ገብተው እንትኑ ያዩትና ፕሮሰሲንግ ታይም ስንት ነው የሚፈጀው ያዩትና አራት አመት ተኩል ነው የሚለው አምስት አመት ነው የሚለው ያንን ሲያልፍና ኢቨን የፋሚሊ ክላስ አሁን አንድ አመት ተኩል ነው የሚፈጀው። ሰው አንድ አመት ተኩል ካላለፈ አንጠይቅም፣ አትምጣ ይልሃል። ግን ስፐሲፊክ ከሆነ ስጠይቃቸው እኔ ለምን አላለቀም ፕሮሰሲ አይደለም እያልኩ ያለት አንዳንዱ አሁን ኢንተርቪው አድርጎ ውሳኔ ሳይሰጠው አንድ አመት አንድ አመት ተኩል ያደረጉ ሰዎች አሉ። ኔጋ አፕሮች የሚያደርጉ ኢንተርቪው አድርጎ ጨርሰዋል። ኖ ዲሲዥን። አንዳንዱ ሜዲካል አድርጎ ኤክስፓየር ሊያደረገል ያ ሜዲካሉ ጨርሷል። ሁሉም ኬዙ ሜዲካል ካደረገ ረፊጅ ኬዝ አንድ ወር ምናምን ይቀረዋል። በቃ ዲሲዥን አልተሰጠም። ስለዚህ ለምን አልመጣውም አይደለም እያልኩ ያለሁት። ኤምፒዎች ሲጠየቁ አራት ተኩል አምስት ዓመት አልሞላውም ሲሉ አው እኔ የጠየቅኩት ያለሁት ግን ስፔሲፊክሊ ኦኬ ፖስት ኢንተርቪው ኢንተርቪው ካረግን በኋላ ዲሲዥን አልሰጡንም ለምን ችን ብቻ ወቁልኝ ወይም ሜዲካል አርጌ ኤቭሪቲንግ ጨርሻለሁ ያለው ሜዲካል ኤክስፓየር ሳያደርግ ለመውጣት ተስፋል ዲሲዥን ለምን አይሰጡም እንደዚህ ስፔሲፊክ ተጠይቆ አንዳንድ አንድ ኤምፒዎቹ አሁን የኛ እኛ ሰፈለው ጥሩ ነው ያንን ስፔሲፊክ ምን እንድናረግልህ ትፈልጋለህ ይላል ፎርሙላ የራሱ ከታች ፕሮሰሱ የት ደርሷል ከዛ ወዲህ ኤክስፔክት ከኛ ምን እንጠይቅልህ ብለው ሁሉ ይጠይቃሉ። ይችን ጠይቁልን ሶ የደረሰ ፕሮሰስ ወይ ይሄ ፕሮሰስ ኢልዲን ብለህ ስትጠይቃቸው በቃ ሴኩሪቲ አልፏል እንዲሆናል እንዲሆናል ብለው ስቴፖቹ ብቻ ነው የሚልኩልህ። ግን ይችን ፓርት ጠይቁልን ስትላቸው እና ኤምፒሲ ጠይቋቸው ይንቀሳቀሳል። በአብዛኛው እንትኑ አትሊስት ሚቶ የነበረ የረሱት ኬዝ ምናምን ከነበረ ይንቀሳቀሳል። ብዙ አፍሪካ የሚታየው ለአመታት ፓስት አይ ቲንክ ሞር ዳን ቴን ይርስ ሴኩሪቲ ሴኩሪቲ ቼክ ማድረግ በጣም እንትን ያደርጋቸዋል፣ እሱ ይከብዳቸዋል። ይሄ ዝም ብለህ በባዮሜትሪክ ፕሮሰስ አድርጎ አላረገም ያንን ሰውዬ ብቻ ነው የምታጣራው። አደርዳንዳት ግን ሴኩሪቲ ቼክ ማድረጊያ በቃ ዊክ ነው ሲስተሙ። በቃ ያንን ለማድረግ ነው ጊዜ የሚፈጅብን የአፍሪካ ፕሮሰስ ሲሆን ነው የሚሉት። ያንን ማድረግ አልቻሉም እና ሰው እዛ ቁጭ ይበል ወይ ሲስተማችሁ መስተካከል አለበት። ያ ኦልሞስት ወደ ኤክስኪዝ ተቀይረዋል ያ ነገር አሁን ያንን ባይፓስ የምታደርጉበት ሌላ መንገድ መፍጠር አለባችሁ። ከሲሲአር ጋር ሆነን እያወራን ያለ ነው ይህንን አፍሪካ ፕሮሰስ ታይም እንዲቀንስ በቃ ሶል አድርጉት የሚለውን እየተነጋገርን ነው። ነገ ሰኞ ሚቲንግ አለን። አክቹዋሊ የያዘ ሲሲአር በዓመት ሶስቴ ራውንድ ቴብል ሚቲንግ አለ ከአይአርሲሲ እስኪ ሰኞ የሚሉትን ሰማል። በጣም በጣም ቴንኪዩ። በሱ ረገድ ያው አጌን በድጋሚ መቼም ሊሰለችሽ ይችላል። በጣም ነው የምናመሰግነው ለምታደርጊው ነገር። ሳይን በጣም አንድ ሳት ወጪ። ሰላም ነው ወይ? አንድ ጥያቄ ነበረኝ። ኢንተርቪው ካደረግኩኝ ወደ ዘጠኝ ወር ሆነኝ። እስካሁን ፍላይት አልወጣለኝ። ምን ባደርግ ይሻላል? ካናዳ ያለ ጠበቃ መጠየቅ ይቻላል? ሳይን በአንድ ደቂቃ። ኢንተርቪው ካደረግክ በኋላ ውሳኔ መጠበቅ አለብህ። ሪጀክት ሊሆን እኮ ይችላል። ፍላይት አይደለም እየጠበቅ ያለ። ከኢንተርቪው በኋላ ካለፍክ ሜዲካል ይመጣል፣ ካላለፍክ ደግሞ ሪጀክሽን ሁሉ ሊመጣ ይችላል። ስለዚህ ኢቨን ስጠይቃቸው ኤምፒዎቹ ኢንተርቪው አድርጌ ውሳኔ አልሰጡኝም ውሳኔው አሳውቁኝ ብለህ ነው መጠየቅ ያለብን ኢንተርቪው የተጠራ ሰው በሜሴጅ አንዴ ደረሰኛል ቀላል ስለሆነ ኢ ቲንክ እንዲሁም ሳ ትመልሳለች ከካልጋሪ ነበረ የምጽፍልህ በግሩፕ አምስት ስፖንሰር ሆነው ፋይል ነምበር ደርሷቸው ነበር ግን ፋሚሊ ሳይዝ ከአራት ወደ አምስት ከፍ ብሏል ምን ማድረግ አለባቸው ፋይል ናምበር በአመት ከምናምን ነው የመጣው። ይሄኔ ሶ አንዴ ፋይል ናምበር ከተሰጠ በኋላ ካናዳ ያለው ኦፊስ ሮኮ ስፖንሰሮችን አሰስ ያደርጋል። ብቃት አላቸው የላቸውም፣ አራት ሰው ስፖንሰር ለማድረግ። ስለዚህ ብቃቱ አሁን ካሳወቁ እንግዲህ ኦኬ፣ እውነት እንነጋገር። አሁን ካሳወቁ አንድ ልጅ ጨምረናል፣ አሁን ካሳወቁ ስፖንሰሮቹ እንደ አዲስ አሰስ ይደረጋሉ። አሁን ያሁኑ አመት ደሞዛቸው ቀንሰው ከሆነ ደህና ኢንካም ካላቸው አፎርድ የሚያደርጉት ከሆነ አሁን መንገር ይችላሉ። ኢንካማቸው ለው ከሆነ አሁን ከአራት ወደ አምስት ቢቀየር ችግር የሚያመጣ ከሆነ ወይ ግን አሁን ዝም ብለው አልፈው፣ ምክንያቱም ግሩፕ ፋይፍ ሲፈርሙ ከፈረሙ በኋላ ለሚደረገው ፋሚሊ ሳይዝ ጭምር ነው የሚፈርሙት፣ እና ለምን ልጅ ተጨመረ አፕሊኬሽን ከተጀመረ በኋላ የሚል ነገር የለም። ለዚ አንዴ ከዚህ ስፖንሰሮቹ አፕሮቭ አድርገ ኦቨርሲስ ወደ አፍሪካ ሲልኩት ከዙ ያኔ አፕዴት ብሎ ኦር ልጅ ከወልደናል ብሎ መጨመር ይችላሉ። እሱ ነው አልቲሜት። ግን አትሊስት ከሪፈራሉ በፊት አልቲሜት ከኢንተርቪው በፊት ላይ አፕዴት መደረግ አለበት፣ የአንድ ዲክሌርድ ፋሚሊ ሜምበር እንዳይሆን ማለት ነው። ግን አሁን ሳይን ያለችው ስትራቴጂክ እንትኖች ግምት ውስጥ መግባት አለባቸው። ዋናው ዋት ማተርስ ዝ አልቲሜት ቢፎር ኢንተርቪው ወደ ቤተሰቡ ወደዚህ ከመጣቱ በፊት ዲክሌር መደረጉ ነው። አዲሱ የተወለደው ልጅ ማለት ነው ፋሚሊ ኢንክሪስ ነው። ያ ሌላ ተክሌ ምን ቅድም ኦኬ። የስ የስ ስ ስ አይ ቲንክ አንድ አምስት ደቂቃ ኢምፖርታንትን ሁሌ ቢደጋገም የማይጠገብ ቶፒክ ነው፣ ኢምፖርታንትም ነው። ኢንተርቪው የተጠራን ሰዎች ምክር ነገር ካላችሁ የሚለው ኢንተርቪው የተጠራን ሰዎች ምክር ነገር ሁለት ደቂቃ እንወሰዳለን። ልዩ በምን አይነት ኢንተርቪው ነው እንትን አይ ቲንክ እሱማ ከገባን ኢን ጀነራል ስፓውዛ ሊሆን ይችላል። ፕሪንሲፕል ስለሁሉም አሉ አደለም ምትላቸው ስፓውዛ ሊሆን ይችላል፣ የሬፊጂ ሊሆን ይችላል፣ ቪዛ ኦፊሰር ሊሆን ይችላል ኢቨን ለስራም ኢንተርቪው ሊሆን ይችላል። ጋይስ የኔ ምክር ልዩና ሳይድ ይጨምሩበታል። ኦልዌይስ የተጠየቃችሁትን ብቻ መልሱ ፕሊስ። በቃ ትልቁ ቻሌንጅ እኔ የኔም ችግር ነው ፐርሰናሊ፣ የኢትዮጵያ ችግር ኢንተርቪው ላይ ተመልከቱ። ለኖርማል እንትን ሳይሆን የቪዛ ኦፊስ የምናምን ኢንተርቪው ብቻ ሳይሆን ኢቨን የፖለቲካ ዲስከሽን ላይ ተመልከቱ። ጌታቸው ረዳ ሊሆን ይችላል፣ ሬድዋን ሁሴን ሊሆን ይችላል፣ አብይ ሊሆን ይችላል፣ ቴዲ አፍሮ ሊሆን ይችላል። እንዴት ነው ሲባሉ ቀልድ ብሎ ተሰርተዋል እኮ አይደለም የሆነ አሁን እቺ ዶሮ በዚህ ጋር ስታልፍ በዚህ ወጥቶ ምናምና ተብሎና ቀጥታ ቱ ዘ ፖይንት ወደ ኢትዮጵያ መመለስ ትፈራለህ? ወደ ኤርትራ መመለስ ትፈራለህ? የስ እፈራለሁ። ብትመለስ ምን ችግር ይደርስብሃል? ልታሰር፣ ልደበደብ፣ ልገደር፣ ልጠረቅ እንደዚህ ሊሆን ይችላል። በምን ምክንያት? በፖለቲካ ሳሰብኩ፣ በሃይማኖቴ፣ ጆቫ ዊትነስ ስለሆንኩኝ። ጆቫነክ አይባልም አይደለም ማለት ሳይን ጆቫ ዊትነስ ነህ የሚባል በተለምዶ ብዙዎቻችን ከሌለከ ጆቫ ነው እንላለን በተለምዶ ነው ራይት፣ እኛ ሰው። ስለዚህ ጆቫ ዊትነስ ስለሆንኩኝ ሊሆን ይችላል፣ ፕሮቴስታንት ስለሆንኩኝ ሊሆን ይችላል። ኦርቶዶክስ በኢትዮጵያ ኬዝ ዲያቆናት፣ ካህናት ምናምን ሪሰንት ያው ጣልቃ ይገባል መንግስት። ኢትዮጵያ መንግስት የሆነ ሰው ፖለቲካ አታወሩ ብሎ፣ በነገራችን ላይ ልዩ በጣም ፖለቲካ አቁሙ፣ ፕሮፌሽናል ነገር ላይ ብቻ እንዳትገቡ ምናምን ብሎ አንድ ሰው የአብይ ነው ማለት ነው። ተው ተው አንተ። ኤኒዌይስ በፖለቲካ አስተሳሰብ ምክንያት ሊሆን ይችላል፣ በሃይማኖት ምክንያት ሊሆን ይችላል። የተጠየቃችሁትን ብቻ መልሱ፣ የማታውቁትን አናውቅም በሉ፣ የረሳችሁትን ረስተናል ሰምታይምስ ስህተት ከሰራችሁ አድሚ በጣም ሶሪ ነው። ቢኮዝ ስትረስ ስለሆንኩኝ ጭንቀት ላይ ስለሆንኩኝ በጣም አንግዛይቲ ስላለብኝ ዲፕረስድ ስለሆንኩኝ በዚህ በዚህ ምክንያት ረስቼው አለቀ በቃ። ይሄን ነው ልዩ፣ ኢንተርቪው ላላቸው ሰዎች ከኢንተርቪው በፊት የገባውን ማመልከቻ በጣም የሚገርመኝ ነገር ነው አንዳንዴ ምንም ፎርሙ ራሱ ኢቭን የጠፋበት ሰው አለ። ሴትልመንት የገባው አፕሊኬሽን ራሱ የት እንዳለ ማያቃለ። እሱኛውን ከኢንተርቪው በፊት ከመግባታችሁ በፊት ዝግጅት ላይ የገባውን ዶኪመንት ለካናዳ መንግስት የገባውን ዶኪመንት በሙሉ በደንብ ሪቪው ማድረግ። ቋንቋ በእንግሊዝኛ ነው የሚጻፈው። እንደተረጎምላችሁ እንግሊዝኛ በደንብ የሚችል ሰው እንዲተረጎምላችሁ ማድረግ። ስህተት ካለው ማስተካከል ኢንተርቪው ልክ ከመጀመሩ በፊት ይሄ ስተት ነው ብሎ አስተካክሎ ይሄው ነው የተሻሻለው ተብሎ ማስቀመጥ። ያ እንደዛ ማድረግ ላይሁን፣ ለምሳሌ ኦፊሰሩ ሲዘጋጅ ለዛ እነኛን ኢንኮንሲስተንሲዎች ወይ ኮንሰርኖች ከዶክመንቱ ላይ ይዞ ሲመጣ ሲመጣ እና እዛ ሲስተካከል፣ ያን ነገር ያረገበው ኒውትራላይዝ አረጋችሁት ማለት ነው። አንድ አታክ ልትደረጉበት ኦር ላይክ አታክ ሳይሆን ክሬዲብሊቲያችሁ ወይም አፕሊኬሽናችሁ ኔጌቲቭ ሊአፌክት ሊያደርግ የሚችል የነበረ ነገር እንደዛ ኒውትራላይዝ ማድረግ ትችላላችሁ። ኢት ሲምስ ቬሪ ኮመን ሴንስ ግን ብዙ ሰው ይሄ ላይ አይ ቲንክ እንትን አለ ኦቨር ሉክ የሚደረግ እንትን ነው። ሶ ኦልዌይስ የገባውን ስፖንሰር ስፖንሰርሺፕ ከሆነ የገባው ምን አይነት ዶኪመንቶች ናቸው ኤቪደንሶች የገባው ኢቨን አወር ሬሌሽንሽፑ የተጀመረበት ሰው አስተዋወቀና የተባለው እዛ ላይ ያስተዋወቀ ሰው ሰው ማን ነው? እንደዚህ ከመጀመሪያ የሚጀመረው ከገባው አፕሊኬሽን ሬፊውጂም ላይ ልክ እንደዛው ቅንጅት ተብሎ አሁን ከሳውዝ አፍሪካ በተለይ ያሉ ኬሶች ከ2005 ምናምን ብዙ ሰው ይቆየ ስለሆነ በቅንጅት በብርቱካን ሚደቅሳ ጊዜ የተደረገ እንትን ነውና የዛን ጊዜ ያለው አሁን ኢንተርቪው ስትጠሩ ያለበት የኢትዮጵያ ሁኔታ ስለተቀየረ ያን ሪስክ ፕሮፋይሉ ላይ የሚቀየር ነገር አለ ወይ፣ ተጨማሪ ለምሳሌ የቪዲ አፕሊኬሽኑ ከገባ በኋላ ያ ሰው ያደረገው ተጨማሪ ፖለቲካ እንቅስቃሴ ያለ ወይ፣ ፖለቲካ ሪስክ ፕሮፋይሉን የሚጨምር ወይ አዲስ ሪስክ ፕሮፋይል አግኝተዋል ወይ፣ ያንን ነገር አፕዴት ማድረግ ማለት ነው፣ ሪቪው ማድረግ። አፕዴት የሚያስፈልግ ነገር ካለ አፕዴት ማስገባት፣ ተጨማሪ ዶክመንቶች የሚያስፈልጉ ከሆነ የዛንኖ አብሮ ማየት፣ እሱ ኢምፖርታንት ነው። ኢምፖርንት የሲግኒፊካንሱ የኢንተርቪው ሲግኒፊካንስ የሚመጥን ዝግጅት ማድረግ እሱ ላይክ፣ ይሄ ኢንተርቪው ሲጠራ ጥያቄዎች ሊኖሩ ይችላሉ። አንድ ጓደኛችሁ አፕሩቭ ስለተደረገ ሌላ ሰው አፕሩቭ ይደረግ ብሎ ማሰብ እንደዚ አታርጉ። የሆናልን ትተሽ አይሁንም የምናስብ ነው፣ ወርስ ሲናሪ መዘጋጀት በተለያየ እና ጥያቄ ልትጠይቅ ይችላል የሚለው ከጓደኞቻችሁ ጋር ሞክ ኢንተርቪው ማድረግ እንደዛ ማለት ነው። ሶ ይሄን ነው ኤን ሌላ የተጠየቀውን ጥያቄ ብቻ መመለስ። ኦፊሰሩ ያችን ነገር ብቻ ማወቅ የሚፈልጋት ነገር አለች፣ እሱን ብቻ ጥያቄ። ብዙ አለማውራት፣ ብዙ ማውራት ብዙ ጊዜ ችግር ላይ መጣ ይችላል። የተለያየ ቶፒክ ውስጥ እንትን ማለት። በተቻለ መጠን የተጠየቀ ጥያቄ። ምሳ ሁሌ ተክሌ የሚለዋል፣ ምሳ በልተሀል? አይ ቆይ ወደ በኋላ ነው የምበላው ኖ ባክ ዛሬ ላይ ጠግቤያለሁ፣ መልስ አይደለም። እጾማለሁ፣ መልስ አይደለም። ምሳ በልተሀል? አልበላህም። ምሳ በልተሀል? አልበላሁም ወይም በልቼያለሁ ነው። በቃ ሌላ ምንም መልስ የለውም። ልክ እንደዚህ አይነት አመላለሶችን እና ቀድሞ ልክ ነህ፣ ሁለት ሦስት ልዩ ልክ ነህ። ምሳ በልተሀል ስንል ብዙ ጊዜ ኢትዮጵያን ቴንደንሲያችን ልዩ ምሳ በልታለሁ፣ ሊጋብዘኝ ነው ይሄ ሰውዬ። ሳምቲንግ አትቸገር፣ አይ ሶኬ ምንም ችግር የለም። ምሳ በልታሀል ሪሊ ፕራክቲካሊ ባይ ዘ ወይ። ይሄ የሁላችንም ችግር ነው፣ የኔም የልዩም፣ በተለያየ በየራሳችን አጋጣሚ እንደዚህ ነው የምንመልሰው። በቃ ሁለት ሶስት ነገር አትመልሱ። ለምሳሌ ኢትዮጵያ ብትመለስ ችግር ይገጥመሃል፣ በቃ የስ ነው መልሱ። የስ ይገጥመኛል፣ ወይ ኖ አይገጥመኝም ነው። ኢትዮጵያ ብትሄድ ችግር ይገጥመሃል ያው ከዚህ በፊት በተደጋጋሚ አስረውኛል፣ አጎቴንም ገለውብኝ፣ እንደዚህ አድርገውኝ ኤንድ የፖለቲካ አማራዎች ላይ በጣም ጦርነት ስለታወጀ በፋኖ ምክንያት እና እንደዚህ። ኖ ኖ። ኢትዮጵያ ብትሄድ ችግር ይገጥመሃል ወይ ስ ኤርትራ ብትመለስ ችግር ይገጥመሃል ወይ? እንደ ኤርትራ ናሽናል ሰርቪስ እኮ በጣም ኢንዴፊኔት ነው፣ ማለቂያ የለውም የሚለው ትላሉ። ችግር ይገጥመሃል አይገጥምም? ስ ይገጥመኛል። አይ ቲንክ እንደዚህ ናቸው። ሳይን አንድ ደቂቃ ሳይን ምትጨምሩ ነገር ካለ ኢንተርቪው ላይ በቃ በደንብ ላችኋት። ያልተጠየቃችሁት ነገር አለመመል ያናድደዋል ይመስለኛል ኦፊሰሩ በቃ ረ ደሰትኮ ያን ሰውዬ ደግሞ በቃ የሆነ እያናደድከው ከመጣ ነገር ሁሉ ለሱ ለራሱ ጥሩም አይደለም። ስለዚህ ከዛ ሪላክስ አርጉ እንትን አይ አንደርስታንድ እኔም ሬፊጂ ነበርኩ ኢቱካ ሰቨራል ይርስ በጣም ብዙ አመት ፈሽቶብን እዚህ ትምህርት ቤት ገብተን አንዳንዶቹን ነገሮች ስተቶች የማየው ሬፊጂዎች ላይ ባይዘ ያለቃ የዛሬ ሀያ ዓመት እኔ ራሴ ልፈጽማቸው የምችላቸው ስተቶች ናቸው። ባይዘይ ስቱፒድ ስለሆናችሁ ወይ ስለሆነን አይደለም። በቃይቴስ በዛ መልኩ የሆን ዘንድ የግድ ነው። የዛሬ ሀያ ዓመት እኔ ከመጣው ሀያ ዓመት ሆነኝ፣ እንደምታውቁት ኬንያ፣ እኔም ኢንተርቪው ነበረኝ እንደናንተ። ወደኋላ ሳስበው ብዙ በቃ ችግር ውስጥ ሊከቱኝ የሚችሉ ስተቶችን ልሰራ ችል ነበር ብዬ አስባለሁ ራሴ ማለት ነው። ዛን ጊዜ ይሄ አድቫንቴጅ አልነበራቸው። ልዩነቱ የዛን ጊዜና አሁን ልዩነቱ ምንድነው? በእኔ ጊዜ የማማክረው ጠበቃ አበሻ አልነበረም። እንኳን ጠበቃ ጥበቃም አልነበረም። በት ናው ዩ ሃቭ ዲስ አድቫንቴጅ። ስኛ አለን ቪዲዮዎች አሉ፣ የልዩ ቪዲዮዎች አሉ፣ የሳይን ቪዲዮዎች አሉ፣ የእኔ ቪዲዮዎች አሉ። በየጊዜው እንደዚህ እየወጣ እንናገራለን ኤንድ የባለሙያ ደግሞ አንዳንድ ሮቦ ትልቁ ችግር ያበሻ ችግሮች መሰለሽ፣ ሳይን እና ልዩ ባለሙያ በጣም እኔ ባለሙያ ነኝ። አንድ ምክር ስሰጥ አሳብ ስሰጥ ኃላፊነት እየወሰድኩኝ ነው። በዛ ምክር ምክንያት ችግር ቢመጣ በተወሰነ መልኩ ተጠያቂ ይሆናለሁ። የእኔ ምክር እያለ ሰዎች ሌላ ሰው ለምሳሌ ኢንተርቪው ውስጥ ያለፈ ሊሆን ይችላል በአጋጣሚ ኦር ሰም ካይንድ ኦፍ ልምድ ያለችውን ሰው ይሰሙና ያን ተከትለው ይሄዳሉ። ኖ እንደሱ አታድርጉ ባለሙያ ከነገራችሁ